ነገርኩሽ። በጣም ደክሞኛል። የምትይኝን በይኝና ልተኛበት። የሀናን አባት ህክምና ምን ይሁን ብለህ ነው የሸፈንከው? ብሸፍንላቸው ምን ችግር አለው? እኔ መሸፈን አቅቶኝ ነበር እንደ ህክምናውን ያቋረጥኩት። አቅቶሽ እንዳልሆንማ ይገባኛል። እና እኔን ለማበሳጨት በልጆች ፊት ክፉኝ እንድታይ ነው የተውኩትን ነገር ለማድረግ የሞከርከው። ሚላት ግን ሰሞኑ ደህና ነሽ? እሱ ደግሞ ምን ማለት ነው? የምታደርጊው ነገር በሙሉ ልክ አይደለም። ኧረ እባክህ ጭራሽ ደግሞ የማደርገውን ነገር ትክክል መሆን አለመሆኑን ልትነግረኝ አምርሃል። እኔ እኮ ባልሽ ነኝ። ስህተትሽን ባር ምንድን ነው ችግሩ? ሲጀመር እኔ ምንም አይነት ስህተት አልሰራሁም። ከዚህ በላይ ምን አይነት ስህተት ለመስራት ፈልገሽ ነው መስፍን? ስህተት ስህተታት በላይ እኔ ምንም አይነት ስህተት አልሰራሁም። በሰው ነፍስ ከመጫወት በላይ ምን ስህተት አለ? የሚላት የመወድሽን ያህል እንደ ማከብርሽ ታውቂያለሽ። የአንቺን ስህተት ለመሸፈን ብዬ ነው ይህናን አባት ሙሉ የህክምና ውጫቸውን የሸፈንኩት። አረባከ ህፃን ልጅ ነው እንዲ መመስል ሆን ብላአረል እንዲ በልጆቺ ፊልታ ሳጣኝ የሞከርከው አሁን ተነስተ ደግሞ እንዳምን ትፈልጋለህ? አሁን አሁን ምን እንደነካሽ አላውቅም። ከአንቺ ጋር መነጋገርና መግባባት በጣም ከባድ እየሆነ ነው። አብደሻል እያልከኝ ነው? አንቺ አልሽ መስቀልና ፎቶውን ሰርቄ የሰጧቸውን ለምን እንደፈለጉት አላወኩም ነበር። ባለፈው ነው አንተና ና ሆስፒታሉን ስታወሩ፣ ከዛ በኋላ ከባድ ፋውል እንደሰራው ገባኝ።

መስፍን ሙሉ በሙሉ የሀንቾን አባት እንግዲህ የኖላዊን የሕክምና ውጤት ሸፍኗል። እንዲሁም ደግሞ ሕክምናው ጨርሰው አሁን ላይ እጅግ በጣም ደስ በሚል ሁኔታ ይገኛሉ። አንቾ እጅግ በጣም ነበር የተደሰተችው። ያላሰበችው ነበር ነገር ነበር የገጠማት ምክንያቱም በቃ እዘሽ ውጪ አባት ሽን ተብላ ብር የሚከፍልላት አታ እንግዲህ እጅግ በጣም እነ ተምቹም እንዲሁም ደግሞ አሴር ግራ በተጋቡበት ሰዓት ነበር እንግዲህ የሃንቾ አባት እንግዲህ ከች ብሏል። ያ ማለት የሰላምዬ የምናሴ አባት ማለት ነው። ወደ ቤት በተመለሰበት ሰዓት እንዴት ቃል የገባሽውን ነገር ወይዘሮ ሜላት ቃልሽን ታጥፊያለሽ? በማለት እንግዲህ ያለውን ነገር ከወይዘሮ ሜላት ጋር አቶ መስፍኔ አውርተው ነበረ። እኔ ካልኳት በላይ ለሷ እርዳታ አድርጃለሁ። ከዚህ በኋላ ግን ስለሷ ምንም አይነት ብር ማውጣት አልፈልግም በማለት እንግዲህ ተመልስለታለች። በፍጹም እንደዚህ ማድረግ አልነበረብሽም በድርጅቱ ምክንያት አይደለ ወይ? እሳቸው እንድታከሙ የፈለግ ስለዚህ እስከ ጥግ ድረስ መሄድ ነበረብሽ። እንደዚህ አለ ማድረግ አልነበረብሽም በማለት እንግዲህ የሷን ጥፋት እኔ መካስ አለብኝ በማለት ዶክተሩ ጋር በመሄድ እንግዲህ አቶ መስፍሬ ማንንም ሳያስፈቅድ ቀጥታ በመሄድ እንግዲህ ወይዘሮ ሜላትን ጥፋት እኔ መካስ እፈልጋለሁ በማለት እንግዲህ ቀጥታ ሂዶ ዶክተሩን በማውራት ሙሉ በሙሉ የሀንቹን አባት የህክምና ወጪ እኔ እሸፍናለሁ። አሁኑኑ እንዲታከም እፈልጋለሁ። ልጅቷም ከዚህ ከጭንቀት ማረፍ አለባት በማለት እንግዲህ አቶ መስፍኔ ቀጥታ ሄዶ ዶክተሩን አውርቶት እንዲሁም ደግሞ ወዲያውኑ በፍጥነት ህክምናው እንዲደረግ ሆኗል። እጅግ በጣም ደስ የሚል ሁኔታ ነበር። ሀናም እጅግ በጣም ነበር እየተደሰተችው። ፈጣሪዋን በጣም ነበር እያመሰገነችው ምክንያቱም ካሰበችው በላይ እሱ ፈጣሪ ሁሉን ነገር ስላከና። ሆነላት እና፣ የምትወደው የምትሳሳላት አንድ አባቷ ከህክምናውን ጨርሶ ሰላም ስለሆነላት እንግዲህ አሴርም ወደ ቤት አልሄድም፣ ሀናም ወደ ቤት አልሄድም፣ እንግዲህ የአባታችን መንቃት ሁላችንም እንጠብቀዋለን በማለት እንግዲህ ሁለታቸውም ነቅተው እየጠበቁ ባሉበት ሰዓት ነበር። እንግዲህ ኖላዊ የነቁት እጅግ በጣም ነበር፣ ደስ ያላቸው ሲነቁ። ምክንያቱም ሀና እንዲሁም ደግሞ አሴር እጅግ በጣም ኩርትም ብለው ተኝተው ነበረ፣ ሲጠብቁት ነበረ እና ሲነቃ እንደዚያ ሁነው ስላያቸውም እጅግ በጣም ደስ ብሏቸዋል። ስለተሳሰቡ ሁለታቸው እንግዲህ አንድ ስለሆኑ እጅግ በጣም ደስ ብሏቸው ሁለታቸውንም አቅፈው በጣም ደስ ብሎኛል ልጆቼ፣ ሀሳባችሁ ሁሉ ስለተሳካላችሁ፣ ጸሎታችሁ ሁሉ ስለተሰማ እጅግ በጣም ደስ ብሎኛል፣ በማለት እንግዲህ በንባ እየተራጩ ሁለታቸውንም አቅፈው የደስታቸውን ሁኔታ እንግዲህ ሲገልጹ አይተናል ማለት ነው። ሌላው እንግዲህ እነ ሰላምዬም እንዲሁም ምናሴ ዋጋ በጣም ከፍለዋል። ምክንያቱም እንግዲህ አባታቸው እንደዚህ እናደርጋለን ሲሉ እጅግ በጣም ነበር ደስ ያለ። ኖላዊ በክፍል አምሳ ሶስት ላይ ለየት ያሉ ነገሮችን እንግዲህ አዳዲስ ነገሮችም እንደዚህ መጥተዋል። እንግዲህ አንደኛው እጅግ በጣም ደስ የሚለው ነገር ያው የኖላዊ የመዳናቸው ጉዳይ ነው። እስከ መጨረሻው ያላቸውን ሕክምና ጨርሰዋል። እጅግ በጣም ነው ደስ የሚለው። እንግዲህ ሀና ዶክተሩን ጠርጥረዋለች። ምክንያቱም በአባቷ ሕክምና ላይ እና እንዲሁም ደግሞ በእሷ በደንኤ ምርመራው ላይ ስህተት ተፈጥሯል፣ የሆነ ምክንያት ወይንም ደግሞ የሆነ ነገር አለ እንጂ በፍጹም እንደዚህ ሊሆን አይችልም በማለት እንግዲህ ዶክተሩን ስታፋጥጠው አይተናል። እሷ በእርግጠኝነት የወይዘሮ ሜላት ልጅ እና እንዲሁም ያቶ መስፍኔ ልጅ እንደሆነች ሙሉ በሙሉ እሷ ተረድታለች ማለት ነው። ምክንያቱም እርግብ እንግዲህ መስቀሏል እና እንዲሁም ፎቶዋን ሰርቃ የእሷን ታሪክ የእሷን ህይወት በሙሉ ሰርቃ ነው እዚያ ቤት የገባችው ማለት ነው። ስለዚህ የዲ ኤን ኤ ምርመራው በምንም ታምር ሊቀየር አይችልም። ስለዚህ የሆነ ነገር አለ የሆነ ኬዝ አለ ብላ እንግዲህ ጠይቀው ነበረ። እሱም ደግሞ ምንም ነገር እንደሌለና ውጤቱና ያለው ነገር እንደዛ እንደሆነ በማለት እንግዲህ ይነግሯታል። እኔ ግን እንደዚያ አይደለም፣ ለማንኛውም ግን የሆነ ነገር ከጀርባ እንዳለ እንዳወኩኝ ልንገርህ ብዬ ነው በማለት እንግዲህ በሙሉ እንትኗ ስትናገር ነበር። ትክክል ነች። ስለዚህ አሁን ላይ ዶክተሩ እንትን ይላል። ሀና በነገራችን ላይ እየጠረጠረችውና የአባቷ የሕክምና ብር እንኳን የጨመረ ጊዜ እርግብን ጠርጥራት ነበረ ማለት ነው። ምክንያቱም ከአባቴ ጀርባ ካለው ህክምና ጎን ያንቺ እጅ ካለበት ግን አለቅሽም፣ በማለት እንግዲህ ተነጋግራ ነበር ማለት ነው። ሀና በእርግጠኝነት ወደ ወይዘሮ ሜላት ቤት ራሱ የምትመለስበት አጋጣሚ አሁን ይኖራል። በአቶ መስፍኔ ላይ ማለት ነው። አቶ መስፍኔ እንግዲህ ህክምናውን የህክምናውን ማለት ነው የደኔ የምርመረውን ውጤት እንግዲህ ሰላም በነገረችበት ሰዓት ባኔ፣ እኔ እኮ ምንም ነገር አላመንኩም። እንዴት እርግብ ልጅ ልጃችን ልትሆን ትችላለች። እኔ ግን ውስጤ የሚነግረኝ ልጄ ብዬ የማስባት የሚነግረኝ ውስጤ ሀና ነች፣ በማለት እንግዲህ ለሰላም ለልጁ ሲናገር ነበር። አባዬ እንዴት ግን እንደዚህ ያደረግ አላቅም፣ ግን ውስጤ እጅግ በጣም ደስ የሚለኝና ልጅህ ነች ብሎ የሚነግረኝ ሀና ነች። የውጤቱ ምክንያት ያለምንም ምንትን በመሆኑ በምን እርግጠኛ ናችሁ? በማለትም እንግዲህ ጠይቋት ነበረ። ግን ደግሞ ሌላ ጨዋታ ነገር ስለያዙ ወደ ኋላ አድርጎታል ማለት ነው። ስለዚህ አቶ መስፍኔ በእርግጠኝነት የህክምና ውጤት እንደተቀየረ ይጠረጥራል። እንግዲህ ወይዘሮ ሜላት አሁን ላይ ወዲ ወዲም ብላ ማየትም አልፈለገችም። በቀጥታ ብቻ ከእርግብ ውጭ ማንንም እየሰማችም እያየችም አይደለም ማለት ነው። ሙሉ በሙሉ እርግብን ነው ያመነቻት። እርግብ ስትመነምናትና ስትበላት ስታኝካት፣ በእርግጠኝነት የሆነ ጊዜ ትነቃለች። አሊያም ደግሞ እርግብም ከወይዘሮ ባዩሽ ጋር በስልክ ስታወራ በዚያ አጋጣሚ የሁለታቸው ገመና የሚገለጥ ይሆናል። ግን ደግሞ ሀና አሁን ላይ ዶክተሩን አትተወው። ምክንያቱም የቤተሰቦቿን ነገር አሳጥቷታል፣ እውነቷን በልቷል። ለገንዘብም ይሁን ለተለያዩ ነገሮችም ይሁን እንግዲህ ዶክተሩ ተገዶ ነው። በእርግጥ ግን ደግሞ እውነታን ስለበላባት፣ እሷ ግን ያችን እውነታን ለማውጣት አሁንም ወደፊትም ትታገላለች ብዬ አስባለሁ። በእርግጠኝነት አባቷ አባቷ ከሕክምና እንግዲህ ጨርሰዋል። ወደ ደሴ ይመለሳሉ ወይንስ ደግሞ እዚህ ጋር ያለውን ነገር ለአባቷ አሳውቃ ሁሉን ነገር እንግዲህ ኖላዊ ከአቶ መስፍኔ ጋር ተገናኝተው እያወሩበታል ወይ የሚለው ነገርም እሱም እንግዲህ ሌላ ጉዳይ ነው። ምክንያቱም እንደዚህ እያሳከመውን ወይንም ደግሞ ከዚህ ሁሉ ነገር ያወጣውን እንግዲህ አቶ መስፍኔን በእርግጠኝነት አግኝቶ እንደሚያመሰግነውና እንደሚያወሩ እርግጠኛ ነኝ ብዬ አስባለሁ። ከዚህ በፊት እንግዲህ አቶ መስፍኔ ኖላዊን ማግኘት እፈልጋለሁ፣ ሐኪም ቤት ከሆኑ ሂጅ ልጠይቃቸው በማለት ሀናን ጠይቋት ነበረ። ስለዚህ ወደዚያ ቤት ወይ ሀና ለማመስገን ትሄዳለች ወይንም ደግሞ ኖላዊ አብሮ ሊሄድ ይችላል። አሊያም ደግሞ አቶ መስፍኔና ሀና የሚገናኙበት አጋጣሚ ይኖራል። በሕክምናው በተለይ ቀጥታ ሂዳ ታመሰግናለች ብዬ አስባለሁ። እንደዚህ ዝም ብላ አትቀመጥም። በዛ ነገሮች እንግዲህ አንዳንድ ነገሮች ሊከሰቱ ይችላሉ። ሌላው እንግዲህ ስለነ ተምቹና እንዲሁም ደግሞ ስለ አሴር ነው። አሴር እንግዲህ አሁን ላይ መስማት የሌለበትን ነገር ሰምቷል ግን ደግሞ እንኳንም ሰማ ምክንያቱም አሁን ላይ ከሀናም ጎን ነው። በእርግጥ እስካሁን ግን ደግሞ የበለጠ የእሷን እውነተኛ ነገር የልጅነቷን ነገር እንግዲህ ቤተሰቦቿ ስለቀማች እና አስመስላ ስለገባች ስለ ርግብ ያለውን ነገር ለማጣራት እጅግ በጣም የሚጠቅም ነው። እንግዲህ ተምቹ ያው የሃናን ሁኔታና ሲያወሩ ስለሰማ ያደረገው ስራ እጅግ በጣም እየከነከነው ስለነበር ከሆስፒታል ራሱ መቀመጥ አልቻለም። ምክንያቱም ከሃና ላይ ያደረሰባት እና ያደረገው ስራ እጅግ በጣም ከባድ ስለሆነ ለሱ እያስጨነቀው ስለነበር መረጋጋት ስላልቻለ ሲደናበር ሲወጣ ነበረ። ምንድን ነው የሆንከው በማለት እንግዲህ ወንድሞ እንደ ራሱ ሆኖ የሚያስብለት ተምቹ ጠይቆት ነበረ። ተምቹን አሴር ጠይቆ ነበረ። ምንድን ነው እንደዚህ እያወራው አንተ እንደዚህ ብር ብለህ የምትሄደው ምክንያት ግን ንገረኝ። ምንድን ነው የሆንከው? ከዚያ እስር ቤትስ ምን አስነኩ? በማለት እንግዲህ ጠይቆት ነበረ። እሱም እንግዲህ የእነ ሀና ቤት መሆኑን በፍጹም አላቅም ነበር። የእነ ኖላዊ ወይም ቤት በሆን መሆኑን አላቅም፣ ግን ደግሞ እነሱን ከማወቄ በፊት እያደረጉ ስራ ነበረ እና በዚያ ነገር ነው እሱ ምንድን ነው ግልጽ አድርግልኝ ብሎ እንግዲህ እሱም ሲያስጨንቀው በቃ ያና ሰውዬውን ፎቶና እንዲሁም መስቀሉን አንስቼ አሳልፌ ለሰው ሰጥቻለሁኝ በማለት እንግዲህ ይናገረዋል። እውነት ነው ወይ ይሄን ነገር አድርገዋል ወይ ትክክል ነው ወይ በማለት ደግሞ ጠይቆት ነበር። እንግዲህ ተምቹም እንዳደረገውና ያን ነገር እንደሰራው እንግዲህ ተናግሯል። ያው አሴር እጅግ በጣም ነበር እየደነገጠው በሰማው ጉዳይ። እንዴት እንደዛ ነገር ታደርጋለ? ልጅቷን እኮ ህይወቷን ነው የቀማኸው። በማለት እንግዲህ ያው እንዲሁም ደግሞ ተምቹ ወንድምና ወንድምናቸው ወንድም ናቸው፣ እጅግ በጣም ይዋደዳሉ እንግዲህ አንዱ ሲወርቅ አንዱ ሲነሳ በቃ ሲቆጡ ምን ሲሉም እጅግ በጣም ነው እሱ አሁን ተምቹ ራሱ ማለት ነው። አሴር እየደበደበው ባለበት ሰዓት ራሱ ተምቹ ምንም እንኳን እሱን አንድም አልነከው ለመከላከል ራሱ እጅግ በጣም እንትን እያለ ነበር ማለት ነው። እና በጣም ደስ የሚሉ በፍቅር ማለት ነው ያው ከድሮ ጀምረው አብረው ስላደጉ እንግዲህ ያው ሁለታቸው ተጋግዘው ነበር ለሁሉም ነገር። እና ያው ሲያጠፋ እንግዲህ ተምቹም አሴር እንደታላቅ ወንድምም ሁልጊዜ ይቆጣዋል። ዛሬም እንግዲህ ጥፋቱን በጣም እጅግ በጣም ጥፋት ስለነበረ ሲደበድበው ነበረ። ተምቹ ደግሞ ምንም አይነት ነገር መልስ እንኳን አልሰጠም ማለት ነው። እና በጣም ነበር የቀጠቀጠው። እንዴት እንደዚህ አይነት ነገር ታደርጋለ? ጭራሽ ከሷ ላይ እንዴት የሷን ነገር ሰርቃ አሳልፈ ለሰው ትሰጣለ? በማለት እንግዲህ ቀጥቅጥ አድርጎታል። ከዛ እንደሄደ እንግዲህ ያው አሲርና እንዲሁም ደሞ ተምቹ በርግጠኝነት አሁንም ይቅርታ ይጠያየቃሉ። ይቅርታ ከተጠያየቁ በኋላ ደሞ በርግጠኝነት ስለሃና ያለውን ጉዳይ እውነታ ደግሞ ያወጡታል ይሆናል ብዬ አስባለሁ። ምክንያቱም አሁን ላይ የእሷን እውነታ ለወጡ የሚችሉት ሁለታቸው ብቻ ናቸው ማለት ነው፣ ተምቹ እንዲሁም ደግሞ አሴር። በእርግጠኝነት ያም ፎቶ የተቀበሉት እና መስቀሉን የተቀበሉት እና ወይዘሮ ባዮሽ እና የነሱ አብረው የሚሰሩት እነሱ ሁለታቸው አፋጠው ሊያገኙት ይችላሉ። አብረው ይሰራሉ። በተለይ ተምቹና አሴር ማለት ነው። ሀና ሳታቂ የሀናን ነገር እያስመልሱላታል፣ እውነተውም እንዲወጣ ይደረጋል። አሊያም ደግሞ እርግብ እየገባቸው ሀስተኛ ልጅ እንደሆነች ያለውን ነገር እንግዲህ ከሰላም ይም ጋር እንዲሁም ደግሞ አሴር ስለሚግባባ አብረው በእርግጠኝነት ይሰራሉ። የሀናን እውነታንም ያወጡላታል ብዬ አስባለሁ። ሀናን በእርግጠኝነት ራሷን ለማውጣት ታገላለች። ምክንያቱም እንግዲህ ዶክተሩ እያደረገውን ነገር በግልጽ አሁን ሰለ አውቃለች ማለት ነው። ከጀርባ የሆነ ነገር እንዳለ አውቃለሁ እንዳወቅኩብን እንድነግርህ እፈልጋለሁኝ በማለት እንግዲህ በኩራት ነበረ ስትናገረው የነበር። አሁን ላይ አባቷም እንግዲህ ደህና እስከሆነ ድረስ ስለሁኔታውም በእርግጠኝነት ታወያየዋለች፣ ትነግረዋለች። እንግዲህ አባቷም ለየት ያለ መፍትሄ ያመጣሉ። እንግዲህ ኖላዊ በእርግጠኝነት ከወይዘሮ ባዮች ጋር የሚተዋወቁ ይመስለኛል። እንግዲህ የድሮ ማለት ነው እንግዲህ ትውውቃቸው ታቃላችሁ፣ አለ ያ ወይዘሮ ባይ ስለ ሀና በእርግጠኝነት በደንብ ስለምታውቅ ነው። እንዲሁም ደግሞ ኖላዊን ስላወቀቻቸው ነው። የሷን ነገር እንግዲህ አንስታ እንዲሰርቅ ተምቹ እንዲወስድ ያደረገችው ማለት ነው። እና ከጀርባ በእርግጠኝነት ወይዘሮ ባዩሽ ታውቃለች። ያ ማለት ወይዘሮ ባዩሽ የምታውቀውና ኖላዊ የሚተዋወቁ ከሆነ በእርግጠኝነት እውነተው ወደፊት አብሮ ይወጣል ብዬ አስባለሁ። ግን ደግሞ ያው እጅግ በጣም ደግሞ ታሪኩን እንትን የሚለው ደግሞ ልክ ኖላዊ ተሽሎት ወደ ደሴ ከሄዱ በኋላ ነው ማለት ነው። ግን ደግሞ ወደ ደሴ ከሄዱ በኋላም ደግሞ በእርግጠኝነት እንግዲህ ወይዘሮ ሜላት እንግዲህ ትክክለኛ ልጇን ትፈልጋለች። አናን በመፈለግ ደግሞ በጣም እንትን እንደምትን ነው ተስፋ ማደርገው። ምክንያቱም ያው እርግብና እንዲሁም ደግሞ ወይዘሮ ባዩሽ ምጥምጥ አድርገው ከበሏት በኋላ የምትነቃ ይመስለኛል። እና ውድ የቻናሌ ቤተሰቦቼ በያላችሁ በሰላማችሁ የበዛልኝ መልካም ጊዜ ተመኘውላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ተንሰብት። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ሆኖ፣ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለው። መልካም ጊዜ ተመኘውላችሁ።